ሰላም፣ ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። እንግዲህ በድጋሜ ለድምፅ የጥራት ይቅርታ ጠይቃለሁ። ጉንፋን ይዞኝ ስለሆነ ማለት ነው። ቤተሰብዬ እንግዲህ እንደተከታተል ነው ሩታ አብርሽ ጋራ በነበራት ግጭት ምክንያት ማለት ነው። እንግዲህ እልህ ውስጥ ነው እሷም ያለችው፣ እሱም እልህ ውስጥ ነው። ኬር ሚያስጋ ቤት ውስጥ በግጭት እንግዲህ እሱ ወድቆ አሁን ላይ የሕክምና እየተደረገለት ነው የሚገኘው ሐኪም ቤት ገብቷል ማለት ነው። ሩታ እንደምታዩት በጣም ከባድ ጸጸት ውስጥ ነው ያለችው። በዚህ አጋጣሚ ወገኖቼ ማለት ነው አሁን መወቃቀሱ ዋጋ የለውም ማለት ነው። ለምን ብትሉ ቀድመን እኛ ችግሮች ሲፈጠሩ ብለናል ብለናል። አብርሽንም ተው በዚህ መልኩ ሂድ፣ በዚህ በኩል አስተካክል ስንል ነገሮች እንዳልነበሩ አቅጣጫቸውን ቀይረው ሲሄዱ ቆዩ። ሩታ ደግሞ አሁን ያለችበት ላይ ደረሰች ማለት ነው። ሰበብ ሆነባቸው። ዋናው ነገር ምንድን ነው? አብርሽን ፈጣሪ ጨርሶ የማረው እሱ ወደ ነበረበት ይመለስ፣ ጤናው ይመለስ እንጂ ከዚህ በኋላ እነሱ ከዚህ ካልተማሩ ሊማሩ አይችልም። ቤተሰብዬ ከዚህ በላይ ምንም ምልክት የለም። በቃ እነሱ ከዚህ በላይ ጸብም፣ ከዚህ በላይም ጦርነት፣ ከዚህ በላይም ሰዎችን ማስቸገር የለባቸውም። እሱ ሰላም ሆኖ ወደ ጤና ይመለስ። ከዛ በኋላ ሁለቱ ያለባቸውን ችግር ፈተው ማየት ነው። እኔ የምናፍቀው ማለት ነው። አንዳንድ ጊዜ በትዳር ውስጥ ምን ማድረግ እንዳለባችሁ የማያውቁ ሰዎች ታሪክ ነው። የሩታና የአብርሽ ታሪክ ታውቃላችሁ። ቤተሰብዬ ለምን መሰላችሁ? ትዳር ውስጥ ከገቡ በኋላ ሦስተኛ ወገን ማስገባት፣ ቤተሰብ ማስገባት፣ ጓደኛ ማስገባት፣ በእልክ ወንድ ይዞ ሴት ይዞ መምጣት መጨረሻው ይሄ ነው ነው። በቃ መጨረሻው ይሄ ነው። እኔ እንዲያውም ይገርማችሁ ማለት ነው በጣም እየሰጋው የነበረው ለአብርሻን አብርሽ፣ እንዲያውም ድንገተኛ ክስተት ነው የሆነብኝ። እንደዚህ ይሆናል ብዬ አላሰብኩም። እኔ ለሩታ ነው የሰጋሁት። ለምን እቺ ልጅ ነፍሰ ጡር ናት። በአጋጣሚ አብዛኛው ድብድብ ይበዛው ነበር ከዚህ ፊት እንዳያችሁት እና በመሀል ሆዷን ቢመቷት በመሀል ገፍትረው ይጥሏት እያልኩኝ ለሷ ነበር ስጋቴ። ግን በሚያስገርም ሁኔታ አብርሽ እንግዲህ ጭንቅላቱን ሜቢ ወለሉ ይሆናል የመታው ምናልባት የሶፋው ጠርዝ፣ አይ ዶንት ኖ ሜቢ ደሞ ብረት እዛ አካባቢ ካለ እንግዲህ ወይ የሶፋው ብረት ምናምን ሊሆን ይችላል፣ አላቅም። ብቻ ግን የሆነ ነገር መቶት ነው ራሱን እስከ መሳት ደረጃና ረጅም ሰዓታት ያለመንቃት ሁኔታ የታየበት የሕክምና ዶክተሮቹ እንግዲህ ለጊዜው እስከሚነቃ ድረስ ነው፣ ተረጋጉ እያሉ ሲያረጓጓቸው ነበረ። ወደ ውጭ ምንም የፈሰሰ ነገር የለም፣ ደም ምንም ነገር የለም የፈሰሰ። ሜቢ ወደ ውስጥ ቼክ እናደርጋለን ነው ያሉት። ይሄ ትንሽ ያስደነግጣለት። ይሄ ነገር ከባድ ነው የሚሆነው እንደዚ አይነት ነገር ቢፈጠር እና ቤተሰብ ምን ተረዳችሁ ከዚህ ታሪክ? አብርሽን እግዚአብሔር ጨርሶ ይማረው። ሁላችንም ምሕረቱን እንዲልክለት ልባዊ ምኞታችን እንደሆነ ግልጽ ነውና ለድምጽ ጥራት በድጋሚ ይቅርታ። ቤተሰብ ከባድ ጉንፋን፣ ምን ብዬ ልንገራችሁ የያዘን ጉንፋን። ከዚህ ታሪክ ምንድን ነው የምንማረው? ቤተሰብ አብዛኞቻችን ችኩሎች ነን። በተለይ በተለይ በተለይ በተለይ ማለት ነው በትዳር ውስጥ ሲኮን በጓደኝነት ህይወቱ ሲኮን የእኛን ችግር የእኛን ግጭት አሳልፈን ለቤተሰብ ይሆናል ወይ ለወንዱ ቤተሰብ፣ ወይ ለሴቷ ቤተሰብ፣ ብቻ ለራሳችን ቤተሰብ ይሆናል አሳልፈን እንሰጣለን። ከዛ በኋላስ ታሪኩ የሁለታችን የባልና የሚስቶቹ ብቻ መሆኑ ይቅርና የግል መሆኑ ይቅርና የህብረት ይሆናል። ያም ሌላ ሀሳብ ያም ሌላ ሀሳብ፣ ያም ሌላ ችግር ያመጣል። ከዛ ያ ትዳር እንዳልነበረ፣ ያ ህይወት እንዳልነበር ይሆናል ማለት ነው። ስለዚህ ዋናው ቁልፉ ምን መሰላችሁ? በምንም ህይወት ውስጥ ኑሩ፣ በጓደኝነት ህይወት ውስጥ ኑሩ፣ በትዳር ውስጥ ምኖሩ ለሶስተኛ ወገን ህይወታችሁን አሳልፋችኋት ውስጡ። በቃ ይሄ ነገር አብዛኞቻችን ገጥሞናል። ስተት ውስጥ ገብተን ሊሆን ይችላል። ከዛ ስተት ግን ምንድን ነው መታረም ነው በቃ ላለመድገም ያንን ስህተት ደግሞ በሌላ አቅጣጫ ህይወትን ለማበላሸት አለመሞከር፣ መጨረሻው አያምርም። እንደዚህ አይነት ነገር በቃ ያው እንደዚህ አይነት ድንገተኛ ክስተት ይፈጠራል። ልብ የሚሰብር ማለት ነው እና አብርሽ እንደዚህ የሆኑ ስታዩት ሁላችንም ደንግጠናል፣ በመሰረቱ ማለት ነው። እናም አሁን ላይ ኤርሚያስንም መክሰስ ሩታንም መክሰስ ምንም ይፈይደው የለም። በነገራችን ላይ ለሩታ ክፉ የምትመኙ ወገኖቼ በወዷ የአብርሽን ልጅ እንደያዘች አትርሱ። እሺ፣ ሚስቱ ናት። ምንም ብትሆን አብርሽም ቢሆን ምንም ቢሆን ባሏ ነው እና ማናችንም የማናችንንም የማናቸውንም ችግር አንፈልግም። የማናቸውንም ህመም የማናቸውንም ስቃይ አንፈልግም። ግን እነዚህ ልጆች በጥፋታቸው ውስጥ እስተታቸውን አይተው እንዲመለሱ ጥረናል። በራሳችን በኩል እናም፣ ቤተሰብ ምንድን ነው ኤርሚያስ ከሩታ ጋር ወደዛ ቤት መምጣት አልነበረበትም። እንደ አግባብ ስናየው አልነበረበትም በቃ፣ ግን ሆነ፣ ምንም ማድረግ አይቻልም። ሩታ ከዚህ በኋላ ከስተቶቿ ከይልኳ ትመለሳለች ብዬ አስባለሁ። ማለት እልክ ወይም በፍቅር ውስጥ በህይወት ውስጥ ችግር ሲፈጠር ሌሎች ተዛማጅ የሆኑ ደስ የማይሉ ድርጊቶችን ማድረግ ምን ያህል ደስታ እንደማይሰጥ ሰላም እንደማይሰጥ ችግር እንደሚያመጣ ከዚህ ህይወት ትረዳለች ብዬ ነው የማምነው። አብርሽም እንደዛው ትዳር ውስጥ ራሱ ትዳርን አለማክበር፣ ስለ ትዳር ምንነት ጠንቅቆ አለማወቅ፣ ሚስትን አለማክበር፣ ሌሎች ሌሎች ተዛማጅ ችግሮችን ማድረስ እንደዚህ ዋጋ ያስከፍላል። እሺ፣ ነፍስ ቢጠፋስ ቤተሰብ በቃ የሰው ልጅ እንደዚህ አይነት ነገር ውስጥ ገብቶ ነው ሳይታሰብ የሆነ ነገር የሚፈጠረው። ድንገተኛ ክስተቶች እኮ በዚህ አጋጣሚ ነው የሚመጡት። እናም እግዚአብሔር አብርሽን ጨርሶ ይማራው። በነገራችን ላይ ኤፍሬምን ለምንድን ነው የጠሩት ግን? ቤተሰብ ለማጋጋል ለማጧጧዝ፣ የባሰ ችግር፣ የባሰ ጦርነት፣ የባሰ ነገር ነው የሚታየኝ። ምክንያቱም ኤፍሬም እንደ ልቡ የሚናገር ልጅ ስለሆነ እንደ ድሮ አይደለም ኤፍሬም በነገራችን ላይ አስቦ መናገር አስቦ አንድ ነገር ማድረግ ላይ ችግር ስላለበት የባሰ የባሰ ያልሆነ ነገር የሚፈጠረው እንግዲህ የፍሬምን ጠርተውታል ደውለው ሜቢ ከጭንቀታቸው አንጻር ሊሆን ይችላል። እንደገና መጨረሻ ላይ እንግዲህ አብርሽ የመንቃት ምልክት ሲያሳይ ነው አይደል ቪዲዮው የተጠናቀቀው። ፈጣሪ ሆይ ነገ ምንም ክፉ አታሰማን። አምላካችን ሆይ እውነት ክፉ አንስማ ክፉ ያሰማን። አብርሽ ወደ ነበረበት ይመለስ ዘንድ እኔ ከልቤ ይመኛለሁ። ምን ያክል ሩታ እንድትጸጸተች አስቡት። ቤተሰብ በቃች ልጅ አሁን ላይ የማንም ኮሜንተተር ግርፋት አያስፈልጋት። በቃች ልጅ። በዚህ በእርግዝና ወራት ውስጥ እንዲህ አይነት ከባድ ጸጸት ለምን ያህል ምን ያህል ምን ያህል ልጃቸውን እንደሚጎዳ፣ እነሱ እንደሚጎዱ፣ እሷ እንደምትጎዳ አስቡት። በእኔ ምክንያት ነው በእኔ ጦስ ነው እያለች ነውና፣ እንግዲህ ሩታ መረጋጋት ነው ያለባት። አሁን ሩታ መውቀስ ተገቢ አይደለም። ጥፋቱ ሁለቱም ጋር ነው ያለው። አልሰማ አሏ አልመከራ አሉ ተመለሱ ነገሮችን ተው፣ በኋላ ላይ ችግር ይመጣል። ተው ተውል አል አል አቃት አብርሽን፣ ተዉ እንደዚህ ያስተካክል እንደዚህ ነው እንደዚህ ነው ሚስተር መያዝ አለብህ በልካ፣ አይደለም ኖር በቃ መጨረሻ የሩታም ወደማይሆን እንትን ውስጥ ገባች። ወደፊታችሁ ተማሩበት። የምሬ ነው። አብርሽን እንግዲህ እስካሁን መክረናል ዘክረናል፣ ብዙ ነገር ብለነዋል እና እኛ ከዚህ በላይ አብርሽን ባንናገረው የምሬ ነው። ማለት በቃ አብርሽን አዲሱን አብርሽ ነው ከዚህ በኋላ ማየት የምፈልገው። እግዚአብሔር ምረቱን ይላክለት እና ማለት ነው። ስለዚህ በትዳር ውስጥ ፍቅር ፍቅር፣ ሰላም የመሰለ ነገር የለም። እንደገና ከባባድ ችግር ኩሶ ሲፈጠር እንኳን ቁጭ ብሎ ብቻውን በመነጋገር እኮ ያምናል። ከዚህ በፊት ታስታውሳላችሁ፣ ጸጋ ተልከሰከሰች ያለው ሰውዬ አስታወሳችሁት? ሚዲያ ላይ ሚስቱን ነው እንግዲህ፣ አምኖ ስራ ጠዋት ሄዶ የሆነ ነገር ተረስቶ ተመልሶ ሲመጣ ሚስቱን ከሌላ ሰው ጋራ አገኛት ቤት ውስጥ የገዛ የገዛ መኖሪያ ቤት ውስጥ ያሉን ቦታ ላይ ማለት ነው። ይሄ ሰውዬ ያንን ሰው ሊገድል አልተነሳም። ይሄ ሰውዬ ያንን ሰው ጥቃት ሊያደርስበት እንትን አላለም። በቃ ህዝብ ደረሰለት። ወንጀለኞቹ ወንጀለኞቹም እስከነ ማስረጃቸው ተያዙ፣ ወደ እስር ቤት ሄዱ። ይሄ ሰውዬ ነጻ ወጣ አሉ። በጣም ዘላለሙን ይጸጸት ነበር። አንዳቸውን አንድ ነገር ቢያደርግ እጁ ላይ አስባችሁታል? ዘላለም ጸጸት። ይህስ ይቀር ይቀራል እኮ ቤተሰብ። እራሳችንን የመረጋጋት ችግራችን ነው እንጂ አንዳንድ ጊዜ በስተት መንገድ ላይ የምታገኙትን ሰው በኃይል ተጠቅማችሁ ብትሄዱ ከዛ ሰው ይልቅ የምትጎዱት እናንተ ናችሁ መኖር ስችሉ ያለ ጥፋታችሁ የእስር ቤት ህይወትን እንድትኖሩ የምትገደዱት ራሳችሁ ናቸው። ስለዚህ የሰው ልጅ ትልቁ ችግሩ አለመረጋጋት፣ በጣም ከባድ ችግር ሲፈጠር ያቺን ሰዓት ለማለፍ አለመቻሉ ዋጋ የሚያስከፍለው። ቤተሰብዬ፣ ምን አለበት ኤርሚያስ አብርሽ እየገፋህ ነው። ቢገፋ ኪሻል ነበር አንተ ከምገፍተ ከምትጥለው። ቢሆን ኖሮ ስላለፈ ነው የምኖረው። ፕሬዘንት አይደለም ፓስቴንስ ነው እያወራን ያለነው እና ነገሮች ሳይሆኑ አስቀድሞ መረጋጋት፣ አስቀድሞ ትዕግስተኝነትን መማር ያስፈልጋል በህይወታችን ውስጥ ወገኖች። ይሄ ታሪክ ይሄ ጭብጥ ነገር አለው በቃ ወሳኙ ነገር ይሄ ነው። ለአዲስ የህይወት ምዕራፍ የምትመሰሩት ወገኖች ትኖራላችሁ። በስደት ያላችሁ አብዛኛው በስደት ያላቸው ወገኖች ናቸው የነሩታና አብርሽን ቪዲዮ የምትከታተሉትና ዝም ብሎ ብቻ ያንድ ወገን ቲፎዞ የዛም የዚህ መሆን ብቻ ሳይሆን ምን አለው ውስጡ ለኛ ወደፊታችን ታሪክ ምን ያስተምረናል ብትሉ ግልጽ ነው በቃ በትዳር ውስጥ ችግር ሲፈጠር ለብቻ ራስን ችሎ ተረጋግቶ ተነጋግሮ መፍታት መቻልን፣ ሶስተኛ ወገን አለማስገባትን አስገባትን በዛ ደግሞ በእልከኝነት ይሄ ወንድ ሴት ይዞ መምጣት ይሄ ተገቢ ያልሆነ በቃ ሰዎችን ወንጀል ውስጥ የሚከተ ተግባር ነው። በነገራችን ላይ እኛ እንደ አንዳንድ ጊዜ በውስጥ መረጃ ስለሚላክ ድራማ ነው፣ እንደዚህ አትሆኑ፣ ተረጋጉ፣ ምናምን የሚሉን ሰዎች ስላሉ ነው እንጂ ረጋ ያል አንዳንድም እየሳቀን የምንገባው ቤተሰብ ታሪኩ ዝም ብለን ቀልደን የምናልፍበት ታሪክ አይደለም። ስለ እውነት ማለት ነው ቁም ነገሩን እንነጋገር ስንልና ይሄ ትምህርት አለው ቤተሰብዬ በቃ የራሳቸውን የምንለውን ሰው ማንንም ይሁን ብቻ አሳልፈን ባንሰጥ ባንሰጥ ለማን ነው ያልፋል፣ ሲያልፍ እንዴ ምን ሆኜ ትላላችሁ? ከጥፋትን መማር ትልቅ ነገር ነው በነገራችን ላይ እና ቤተሰብዬ፣ አብርሽ እንግዲህ ራሱን መጨረሻ ላይ ሳይነቃ አይቀርም። ቪዲዮ እዛ ጋር የተቋረጠው እንግዲህ ነገ ቸር ነገር ለማየት ቸር ነገር ለመስማት ያብቃን ነው የሚለው ፈጣሪ አብዝቶ ፍቅር ሰላም ያድልን። ሌላ ምን ይባላል? ፍቅርና ሰላምን የመሰለ ነገር የለም። ምርታና አብርሽ የሚቀየሩበት ቪዲዮ ይሆን ይሄ ብቻ ህይወታቸው የሚቀየርበት የሚስተካከልበት ከጸባለም የሚወጡበት ያርግላቸው ነው ልል የምወደው ቤተሰብ ስለነበረን ቆይታ ክብረት ይስጥልን። በሌላ ቪዲዮ እንገናኝ። ቸርቆ ይሁን።